ወደ ፍየል እርባታ ቢዝነስ ውስጥ ከመግባታችሁ በፊት ማወቅ ያሉባችሁ አምስት ነጥቦችን ዛሬ እንመለከታለን። በተለይ ጀማሪ ከሆናችሁ ከዚህ በፊት ሰርታችሁ ማታቁ ካላችሁ ከእናንተ ሊጠበቅ የሚችለውን አምስት ወሳኝ የሚባሉ ነጥቦችን ነግራችኋለኝ። ከመጀመሪያ ነው የምንጀምረው፣ ማለትም ከአምስተኛ ማለት ነው ወደ ታች እየወረድን እንሄዳለን። አንደኛ ላይ ያስቀመጥኩት ግን ሂሳብንም በተመለከተ ነው። ያ ማለት ምን ያክል ፍየሎችን ብታስገቡ፣ ቀለል ያለች ለመረዳት የምትመቻ አይነት ካልኩሌሽን አስቀምጬላችኋለሁ። መቶ ፍየሎችን ብታስገቡ ምን ያክል ትርፍ ልታገኙ እንደምችሉ ወይም ደግሞ በአምስት ወር ጊዜ ውስጥ ብቻ ምን ያክል ፍየሎችን ማራባት እንደምችሉ በሂሳብ መሰረት ቀለል ያለች ሂሳብ አስቀምጭላችኋለኝ። እስከ መጨረሻው ከታገሳችሁ ከሰማችሁ፣ እንግዲህ መረጃውን በደንብ ታገኙታላችሁ። በተለይ የፍየል እርባታ ምን ያክል ነው ቢዝነሱ ብላችሁ ለሚያስጨንቃችሁ ወይም ደግሞ ወጪና ገበያችሁ ትንሽ ለሚያስጨንቃችሁ ሰዎች ቀለል ያለች ምሳሌ ሰጣችኋለኝ። ስለዚህ የምንጀምረው ከአምስተኛ ነው የምንጀምረው። አምስተኛ ደረጃ ላይ ያስቀመጥኩት ጉዳይ ምንድን ነው? ለፍየሎቻችሁ ቢያንስ ቢያንስ ማድረግ ያለባችሁን ሁለት ሶስት ነገሮች ልንገራችሁ። ቢያንስ ቢያንስ ነው ያልኩት፣ በጣም በትንሹ ማለት ነው። ከአንድ ፍየል ከሚያረባ ሰው የሚጠበቁ ቢያንስ ብዬ ያስቀመጥኳቸው ማለት ነው። የመጀመሪያው ከክትባት ጋር ተያይዞ ነው። ክትባት እንግዲህ በየሶስት ወር ልዩነት ምናልባት የበሽታ ወረርሽኝ በሌለበት ወይም ደግሞ እንደዚህ አይነት ሪስክ የሌለበት አይነት አካባቢዎች ላይ በየሶስት ወር ልዩነት ክትባቶችን እንሰጣለን። ማክሲመሙ እስከ ስድስት ወር ያክል ይቆያል። ስለዚህ እነዚህን ክትባቶች መስጠት መቻል ይኖርባቸዋል። ይህንን ቢያንስ ቢያንስ ብዬ ነው ያስቀመጥኩት። የራሳችሁን ፍየሎች በኢንጀክሽን ነው አብዛኛዎቹ ያሉት ሰብኩታኔስ ሜትል ወይም ደግሞ በዚህ በቆዳ ስር የሚሰጡ አይነት ክትባቶች ናቸው አብዛኛዎቹ ኢንትራመስኩላር ትንሽ ናቸው ያሉት። ስለዚህ እነዚህን ክትባቶች በቆዳ ስር በመርፌ አድርጋችሁ መስጠት መልመድ መቻል አለባችሁ። ቢያንስ ቢያንስ አንድ ብዬ ያስቀመጥኩት ማለት ነው። ሁለተኛ ሁለተኛ አሁንም የማያቋረጥ ነገር ነው። ፍየል እስካለ ድረስ የማይቋረጥ ነገር የውስጥ ጥገኛን ማስወገድ ነው። ቢያንስ ቢያንስ ለፍየሎቻችሁ በኢንጀክሽን ሜትድም አለ በእንክብል በኪኒ መልክ በታብሌት መልክም ደግሞ አለ። ለፍየሎቻችሁ በኪኒን መልክ እያዋጣችኋቸው ለፍየሎቻችሁ የውስጥ ጥገኛንና የውጭ ጥገኛ ኢንተርናልና ኤክስተርናል ፓራሳይቶችን ማጥፋት አስፈላጊ ነው። ስለዚህ አንቲ ፓራሳይቶችን መስጠት ይኖርብናል ማለት ነው። ይሄ ለፍየሎቻችሁ የምሰጧቸው መኖ የምሰጧቸው የምታረጉላቸው እንክብካቤ የምታረጉት ልፋት መና እንዳይቀር የሚያረገው አንደኛው ይሄንን ማድረጋችሁ ነው። ስለዚህ አንድ ፍየል ላይ መሰማራት ያሰበ ሰው እነዚህን ነገሮች ግዴታ ማድረግ አለበት ብዬ አምናለሁ። ድግግሞሽም አለው በነገራችን ላይ ለምሳሌ አንድ ሰው ሀምሳ ፍየሎችን ማስገባት ቢፈልግ ሀምሳ ፍየሎች በአንድ ጊዜ ላይ ገዛ ይችላል። ለምሳሌ ከየሎካል ማርኬት ላይ የሚገኙ ናቸው አይደለም? እነዚህ ገበያ ላይ ሄዳችሁ የምትገዟቸው ናቸው። ስለዚህ በሆነ ገበያ ላይ የገዛው አምስት ፍየል ከሆነ በሌላኛው ገበያ አስራ አምስት ፍየሎችን ገዝቶ ሊመጣ ይችላል። የተለያየ አይነት ጊዜ ስለሆነ ባለሙያን ጠርቶ እንኳን ለማሳከም በጣም ምልልሱ የጨመረ ነው የሚሆነው። ፍየሎቻችን በየጊዜው ይወልዳሉ። በውልደት መጠናቸው አሁንም በእርግዝና ጊዜያቸውም ሊሆን ይችላል። በጣም ለዚህ ለእርግዝና በጣም ሴፍ የሆኑ ዲዋርመሮች አሉ። እነዛን ዲዋርመሮች እየተጠቀማችሁ ወይም ደግሞ የውጭ ጥገኛ የውስጥንም የውጭ ድም ጥገኛ የሚያጠፉላችሁ መድኃኒቶች ለእርግዝናው በጣም ጥሩ የሆነ እርግዝና ላይ ሳይድ ኢፌክት የሌለውን አይነት መድኃኒት እየተጠቀማችሁ እርግዝናውም ፅንሱም ጥሩ እንዲሆን፣ እርግዝናውም ጤናማ እንዲሆን፣ እድገቱ የተስተካከለ እንዲሆን ጥሩ ክብደት እንዲኖረው፣ ከዚህ በተጨማሪ ደግሞ እናቲቷም በተመሳሳይ ከውስጥና ከውጭ ጥገኛ ጋር እንዳትጠቃ የሚያደርግ ነው። ስለዚህ ይሄ የማይቋረጥ ነገር ስለሆነ ብትለምዱት ይሻላል ከሚል አንጻር ነው። ብታውቁት ይሻላል ቢያንስ ቢያንስ ምን መደረግ እንዳለበት፣ መቼ ምን መደረግ እንዳለበት ብታውቁት በጣም የተሻለ ነው። አራተኛ ደረጃ ያስቀመጥኩላችሁ ፍየሎቻችሁ ያማሩ እንዲሆኑ፣ የተደላደለ ሰውነት እንዲኖራቸው፣ በየጊዜው የማይዋዥቅ ጤንነት እንዲኖራቸው በየጊዜው የሚገቡ ተላላፊ የሆኑ በሽታዎች እንዳያጠቋቸው ከዚህ በተጨማሪ ደግሞ ሪፕሮዳክቲቭ ኦርጋናቸው አክቲቭ እንዲሆን። ይህን ማለት ምንድን ነው? ለምሳሌ በየጊዜው የመዳራት ፍላጎታቸው፣ ለምሳሌ ፍየሎች ከወለዱ በስልሳ ቀናት መዳራትን ይፈልጋሉ። ወይም ደግሞ ምንድነው ጽንሴ መያዝ ወይም ደግሞ ኮርማ ፍላጎትን ያሳያሉ። ኮርማ ፍላጎትን ወይም ደግሞ ይሄ ጽንሴ መያዝ ወይም ደግሞ የመዳራት ፍላጎትን እንዲያሳዩ በወቅታቸው እንዲያሳዩ ከዚህ በተጨማሪ ደግሞ የውልደት መጠናቸውን ለመጨመር ፍየሎች እንደምታውቁት እንግዲህ በጣም ከሚመረጡባቸው ነገሮች ውስጥ መንታ መውለዳቸው ነው። ሁለት፣ ሶስት፣ አራት አገራችን ላይ በጣም በሰፊው እንደውም በክፍለ ሀገር አካባቢ በጣም የተለመደ ነው። ይሄን ነገር ወደ ኮሜርሻል መልኩ ብናመጣውና ፍየሎቻችን በአማካኝ ሶስት ሁለት ሶስት ሁለት እንዲወልዱልን ወይም ደግሞ እርግዝና በዛ አይነት መንገድ እንዲሄዱልን ገና በልጅነታቸው ገና በመጀመሪያ ውልደታቸው፣ በሁለተኛ በሶስተኛ ውልደታቸው ይህንን አይነት ነገር እንዲያመጡልን የመጀመሪያው ዋነኛ ድርሻ የሚወስደው አመጋገባቸው ነው። ቅድም ያልኳችሁን ጥቅሞች ይጨርሳል ይጨምርላችኋል። በቃ ስታዩቸው በጣም ሻይን የሚያረግ ይሄ ምንድን ነው የቆዳቸው ኮቱ ወይም ደግሞ ምንድነው ሽፋኑ የለሰለሰ፣ በጣም ያማረ፣ የሚያንጸባርቅ እንዲሆን የሚያደርግላቸው የተደላደለ ሰውነት እንዲኖራቸው የሚያደርግ ከዚህ በተጨማሪ ደግሞ እንዳልኳችሁ ከአወላለድጋቸው ጋር ተያይዞ ተጨማሪ ግልገሎችን ጨምረው እንዲወልዱልን ከማድረግ ጋር ተያይዞ መኖ እስከ 35 ፐርሰንት ያክል ድርሻ አለው። ሰላሳ አምስት ፐርሰንት ያክል ድርሻ አለው። በማን ብቻ? በዚህ በሁለት በሶስት በሚወልዱት ላይ ብቻ የመኖ ድርሻው ማለት ነው። ሌላው ግን ይሄ የተደላደለ ሰውነት እንዲሁም ደግሞ ያማሩ እንዲሆኑ ደግሞ መኖ ሙሉ በሙሉ የሚሸፍነው መኖ ነው። መቶ በመቶ ማለት ነው። ስለዚህ መኖ ላይ መስራት ብትችሉ ብዬ አስቀምጣለሁ። በሶስተኛ ደረጃ የምንመለከተው ቢያንስ ቢያንስ ፍየሎች ላይ ሊከሰቱ ከሚችሉ አምስት በሽታዎች ማወቅ መቻል አለባችሁ። ፍየሎች ላይ በተደጋጋሚ የሚከሰቱ በሽታዎች አሉ ቪዲዮ ሰራላችኋለሁ። እኔ ፋርማ ላይ የተከሰቱ ብዙ በሽታዎች አሉ። በምን እንዳዳንኳቸው፣ ምን አይነት ህክምናዎችን እንዳደረግኩላቸው፣ ምን አይነት ፕሮሲጀሮች እንደተከተልኩኝ፣ ቆይታው ምን ያክል ጊዜ ነው፣ በምን አይነት መንገድ ይሰጣል የሚለውን ራሱን የቻለ ቪዲዮ ሰራላችኋለሁ። በሽታዎቹን እየጠቀስኩኝ፣ ምልክቶቻቸውን እያሳየኋችሁ። ነገር ግን አንድ ፍየል ላይ መሰማራት የሚፈልግ አርቢ ካለ ቢያንስ ቢያንስ ይሄ በሽታ ይሄ ሊሆን ይችላል ብሎ ከቻለ እራሱ መድኃኒት እንዲሰጣቸው ለምን አፋጣኝ ነው፣ ምናልባት ምናልባት ባለሙያን የማይጠብቁ አይነት ወይም ደግሞ ባለሙያ እስኪመጣ ድረስ የማይታገሱ አይነት በሽታዎች ሊኖሩ ይችላል አጣዳፊ የምንላቸው ለነዛ ሁሉ ህክምና እንዲደረግላቸው በህይወት ማቆየት መቻል አለበት በሽታው ማዳን ብቻ አደለም በሽታው በጣም ሲያጎሳቁላቸው በጣም አንደርዌት ሲያረጋቸው አለመብላት አለመጠጣት በሚኖርበት ሰዓት አርቢው በአፋጣኝ እጁ ላይ ያሉትን ማከሚያዎች ተጠቅሞ በህይወት ቢያንስ ባለሙያው እስኪመጣ ድረስ በህይወት ማቆየት መቻል አለበት ስለዚህ ከዚህ ጋር ተያይዞ ፍየሎቻችሁ ከእናንተ የሚፈልጓቸውን የመድኃኒት አይነቶች ወይም የህክምና አይነቶችን መረዳት ቢያንስ ቢያንስ ፍየሎች በእንደዚህ አይነት በሽታ ተጠቅቷል ብሎ አውቆ ማሳወቅም ራሱ አንድ ትልቅ ነገር ነው ለባለሙያዎቻችሁ። ምናልባት ርቀት ላይ ልትሆኑ ትችላላችሁ። ባለሙያዎቹ እናንተ ፋርም ላይ ላይመጡ ይችላሉ። ነገር ግን እንደዚህ አይነት በሽታ ተከስቶብኛል ምን አይነት መድኃኒት ልስጣቸው ብሎ ለመናገር ማወቅ ይፈልጋል። ስለምን ስለ ተከሰተው በሽታ ማለት ነው። ስለዚህ አምስት የፍየሎችን በሽታ እና ምልክቶቻቸውን አንዱን ከአንዱ እየለያችሁ ምን አይነት ምልክቶችን ስናሳይ ሊድንም ይችላል፣ ሊድንም አይችላል። ከአቅም በላይ በሚሆንበት ሰዓት ወይም ደግሞ መሞታቸው የማይቀሩ ነገር ግን ደግሞ የተቀሩትን መንጋዎች እንዳይበክሉብን ከማድረግ ጋር ተያይዞ። ስለዚህ እነዚህ ሁሉ የባዮ ሴኩሪቲ ጉዳዮች በደንብ ሊሰሩ ይገባል ማለት ነው። ስለዚህ አምስት በሽታዎችንና ምልክቶቻቸውን በደንብ ለይቶ ማወቅ፣ ሁለተኛ ሁለተኛ ላይ የብሪዲንግ ቴክኒኮችን ጎበዝ መሆን ለምሳሌ የማራባት ዘዴያችሁ በጣም ጎበዝ ልትሆኑ ይገባል። የፍየሎች እርባታ ላይ ስትሰሩ ፍየሎች ይዋለዳሉ፣ ግልጽ ነው። ብትተዋቸውም እስካሁንም የመጡበት መንገድ በራሳቸው ይዋለዳሉ። ምንድነው ዋነኛው ነገር እዚህ ጋር በኮሜርሻል መልኩ ብናስቀምጠው አዋጭ የሚሆነው ፍየሎቻችሁ፣ የቀደም ያልኳችሁ ለምሳሌ፣ ፍየሎቻችን ከወለዱ ከሁለት ወር በኋላ የመዳራ ፍላጎትን ያሳያሉ፣ ወይ የኮርማ ፍላጎት ኮርማ ያነሳሉ ይባላል አይደል። ስለዚህ እነዚህ አይነት ወቅታቸውን ጠብቀው እንዲያመጡ ማድረግ እና ፍየሎች ትንሽ ውስብስብ እንዳይሆንባችሁ ብዬ ነው እንጂ ፍየሎቻችን እኩል ተመሳሳይ በሆነ ወቅት ላይ የመዳራ ፍላጎት እንዲያሳዩ የምናደርግበትም መንገድ አለ። እናንተ በምትጠብቁበት ጊዜ ወይም ደግሞ ለምሳሌ ኤአይ ሜትድ ልትጠቀሙ ትችላላችሁ። ያ ማለት ለምሳሌ በሰው ሰራሽ መልኩ ማዳቀል ማለት ነው። ስለዚህ አርቲፊሻል ኢንሴሚኔሽን ሜትድ የምትጠቀሙ ከሆነ እናንተ በምትጠብቁበት ሰዓት ሊሆን ይገባል። ያ የኮርማ ፍላጎት ማሳየታቸው ማለት ነው። ስለዚህ ይህንንም አይነት መንገድ የምታመጡበትን ተመሳሳይ የሆነ የኮርማ ፍላጎት የሚያነሱበትን ሰዓት ለማወቅ እንዳያልፋችሁ ማለት ነው። ካለፈ በነገራችን ላይ እስከ 21 ቀን ድረስ ይቆያል፣ ደግሞ ለመምጣት ማለት ነው። ያንን የመዳራ ፍላጎት ደግሞ ለማግኘት አንድ ወር ፈጃችሁ ማለት ነው። በነገራችን ላይ አንድ ወር አባከናችሁ ማለት ነው። ፍየሎቻችሁ የመራባት አቅማቸውን በአንድ ወር ገታችሁት፣ ወይም ደግሞ ወደኋላ አስቀራችሁት ጎተታችሁት ማለት ነው። ስለዚህ ይሄ ነገር እንዳይፈጠር ምናልባት በሰፊው ቪዲዮ ማመጣላችሁ። ስለዚህ ስለማዳቀል፣ ስለማራባት ጉዳዮች ላይ ሰፊ የሆነ ትንተና ሰጣችኋለሁ። ፕራክቲካል በሆነ መንገድ በጣም የሚጠቅማችሁን ማለት ነው እኔ አሁን እየተጠቀምኩበት ያለውን መንገድ ማለት ስለዚህ ፍየሎቻችሁ የተሻሉ ዝርያዎችን ለምሳሌ ገበያ ላይ የምታገኟቸው ፍየሎች አሉ። እነዚህ ገበያ ላይ የምታገኟቸው ፍየሎች የተለያየ አይነት ዝርያ ያላቸው ናቸው በነገራችን ላይ እነዚህ ፍየሎች ግን ከነዛ ውስጥ በአመጋገባቸው ሊሆን ይችላል ያ ማለት የአመጋገብ መጠንና ይሄ መኖ ወይም ደግሞ የምንሰጣቸው ምግብ አለመምረጥ አለ፣ አይደለም። የመመገብ አቅማቸው በጣም ከፍተኛ የሆኑ በጣም የሚመከሩ ናቸው። ለምን? ለምሳሌ ወንድ ፍየሎች ቢወለዱ አድልበን ለማውጣት የአመጋገብ ሁኔታቸው በጣም ወሳኝነት አለው። ሴቶቹም የሰውነት ክብደታቸውን ለመጠበቅ ተስተካከለ ቁመናቸውን ለመጠበቅ አመጋገብ በጣም ወሳኝነት አለው። ስለዚህ የተሻለ ቁመና፣ የተሻለ መልክ እንዲሁም ደግሞ የውልደት መጠናቸው ከፍተኛ የሆኑ ለምሳሌ መንታ መንታ የሚወልዱ ይኖራሉ። እናንተ ጋር መንታ ወለዱ ማለት በነገራችን ላይ ሁለትና ሶስት አራት ለማድረግ በጣም ቀላል ነው። የመጀመሪያ አንድ አንድ ብቻ ወይም ደግሞ አንድ ግልግል ብቻ ከሚወልዱት ሁለት የሚወልዱትን ገዝታችሁ ሶስትና አራት ማድረግ ግን በጣም ቀላል ነው። ስለዚህ ከዚህ ጋር ተያይዞ የምናባዛበትን መንገድ በደንብ ለይታችሁ ብታውቁት ብዬ አስቀምጣለሁኝ። ሌላው ወደ ካልኩሌሽናችን ደርሰናል። ሁላችሁም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ በጣም የሚጠቅማችሁ ቻናል ነው። መሬት ላይ ያለ መሬት ላይ የወረደ ነገር የምናወራበት ነው ጥሩ ኢንፎርሜሽን ልውውጥ የምናደርግበት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ በነገራችሁ ላይ አትታሙም። በጣም አመሰግናለሁ። በዚሁ ልክ ደግሞ እናንተ ደግሞ ባደረጋችሁት ልክ እኔ ደግሞ ጠቃሚ ጠቃሚ የሆኑ እኔ እያለፍኩባቸው ያለሁትን እኔ የተጠቀምኩባቸው ነገሮች ደግሞ ወደ እናንተ ሼር ማድረጌን እቀጥላለሁ። በሰፊው በተሻለ መንገድ ማለት ነው። ስለዚህ ሁላችሁም የሰብስክራይብ ምልክቱንና የደውል ምልክቱን ለዚህ ቤት አዲስ ከሆናችሁ ሰብስክራይብና የደወል ምልክቱ መጫናችሁ እንዳትረሱ። እንዲሁም ደግሞ ቲክቶክ ቻናላችን ላይ ያለ አጫጭር መረጃዎች የምትወዱ ካላችሁ በጣም ያልተንዛዛ የምትሉትን ወይም ደግሞ ዲቴል ነገር ራፍሊ የሆነ ነገር ይሄ ቀለል ያለ ነገር የምትወዱ አይነት ነገር ከሆነ ሾርት ቪዲዮዎች እዛ ላይ አሉ። ቲክቶክ ቻናላችን አይነሸ ዴይሪ ፋርም ይሰኛል። እዛ ላይ ገብታችሁ ታገኙታላችሁ። ወደ ካልኩሌሽናችን ስንመጣ እዚህ ጋር በመቶ ፍየል ምሳሌ ይስጣችሁ። አንድ ጓደኛዬ ምን አለ መሰላችሁ አየኝና እኔን ያው የቅርብ ጓደኛዬ ነው። ትንሽ ምንድን ነው በእድሜ ይበልጠኛል። ስለዚህ ምና ላይ መሰላችሁ ትንሽ ወሬ ያበዛችሁብን እንዳትሉ ይሄ ወደ ከእናንተ ጋርም ስለሚገናኝ ነው። በነገራችን ላይ በጣም ትደክማለህ አለኝ። በጣም ትደክማለህ፣ ትለፋለህ፣ መች ነው ገንዘብ የምታገኘው? እስቲ ሁን ምንድን ነው የምታደርጋቸው እነዚህም ፍየሎች አለኝ። እና ጥያቄው ምንድን ነው፣ ግልጽ የሆነ ጥያቄ ነው። እኔ መጀመሪያ ስጀምር ፍየል ሁለት ሶስት ስገዛ ምንድን ነው ጥቅሜ ምንድን ነው የማረጋቸው ብዬ አስቤ ነበር። ነገሩን ግን ሳስበው ለምሳሌ ፍየሎች አሁን እንግዲህ በየሳምንቱ ውልደት አለ እኔ ጋ ወይም ደግሞ ይወልዳሉ ፍየሎች። የሚያስደስቱ ብዙ ነገሮች አሉት በነገራችን ላይ ከፍየል ጋር መስራት። በጣም የተጠቀምኩበትም ብዙ ነገር አለኝ። እሱን በሌላ ቪዲዮ ላይ ሼር አድርጋችኋለሁ። ነገር ግን ደግሞ ምንድን ነው የምታረጋቸው? መቼ ነው ገንዘብ የምታገኘው? ይለኛል። እኔ አለ ነገ ገና ከስድስት ወር ከሰባት ወር በኋላ ለማገኘው አገኛለሁ ብዬ ለማስበው አይነት ትርፍ ድካሜን አልደክምም ወይም ደግሞ ገንዘቤን አላወጣም አለ እና እንደዚህ ብላችሁ እንዳታስቡ አንድ መረጃ ልስጣችሁ ይሄ በጣም በጣም የአስተሳሰብ ድክመት ነው እዚህ ስራ ላይ ማለት ነገን አገኛለሁ ብላችሁ ነው የትኛውንም አይነት ቢዝነስ የምትሰሩት የትኛውም አይነት ቢዝነስ እንጂ ዛሬ እጅ በእጅ ካሽ ገንዘብ የሚሰጣችሁ በጣም ጥቂት የሚባሉ ቢዝነሶች ናቸው ከእንስሳት እርባታ ውጪ ያሉ ናቸው እንደዚህ ያን ነገሮች የሚከፍሉት እጅ በእጅ ሌሎቹ ግን በቃ መስፋፋት ላይ ያተኮሩ ናቸው ዛሬ አምስት ፍየሎችን ብታስገቡ አምስቶቹ በአምስት ወር ውስጥ ቢወልዱ አስቡት። ብዜት ላይ እያተኮረ ነው። ስለዚህ አምስት መቶ ፍየሎች የኖሯችሁ ቀን ግን እናንተ ገቢያችሁ የሚኖር በሚሊዮን ይሆናል ማለት ነው። እስቲ አንድ ምሳሌ ልስጣችሁ። መቶ ፍየል ቢኖራችሁ ያ ኮሜርሻል በሆነ መንገድ ነው አስቡት። እንግዲህ ዝም ብዬ አስር ምናምን አላልኳችሁም። ነገር ግን እንደ ቢዝነስ አስባችሁ አንድ ሰው ገንዘቡን የሆነ ነገር ላይ ፈሰስ ላድርግ ብሎ ፍየል እርባታ ላይ ቢገባ መቶ ፍየሎችን ቢገዛ መቶ ሴት ፍየሎችን ማለት ነው። ለዚህ በነገራችን ላይ ለነዚህ መቶ ፍየሎች አምስት ወንድ ፍየሎች ያስፈልጋሉ። እድሜያቸውን፣ ክትባታቸውን፣ ቁመናቸውን በደንብ ፕራክቲካል በሆነ መንገድ እያሳየው ፍየሉ ነግራችኋለሁኝ። በጣም ወሳኝ የሚባሉ በተለይ ቅድም እንዳልኳቸው ብሪዲንግ ቴክኒክ ላይ በጣም ከፍተኛ ጥቅም ከሚሰጡ ነገሮች ውስጥ የወንድ ፍየሎች የማጥቃት አቅማቸው ነው። ስለዚህ እሱንም በደንብ አጋራችኋለሁኝ። መቶ ፍየሎች ቢኖሯችሁ በአመት ሁለት ጊዜ እነዚህ ፍየሎች ይወልዳሉ። እርግዝና ጊዜያቸው ከዚህ ቪዲዮ ላይ ከዚህ በፊት በሰራውላችሁ ቪዲዮ ላይ በጎችና ፍየሎችን ብያነጻጸረ ነበር እና ቲክቶክ ላይ ተመልከቱት። እስቲ እርግዝና ጊዜያቸው አምስት ወር ነው። አምስት ወር የእርግዝና ጊዜ ያላቸው መቶ ሀምሳ ቀን ማለት ነው። ስለዚህ በአመት ሁለት ጊዜ ያክል ሊወልዳሉ። ከዚህ ጋር ተያይዞ ከነዚህ ከመቶ ፍየሎች ውስጥ ስልሳ አርባ የሚሆኑት ፍየሎች በትንሹ እንኳን ጥሩ ዝርያ መረጥ አድርጋችሁ መንታ ቢወልዱላችሁ የተቀሩት ደግሞ ስልሳ ፍየሎች አንዳንድ ቢወልዱ አጠቃላይ ከስድስት ወር በኋላ ከአምስት ወር በኋላ በሉት ወይ ከስድስት ወር በኋላ በሉት ሁለት መቶ አርባ ፍየሎች ይኖሯቸዋል። ከተወለዱት ከስድስት ወር በኋላ ነው ያልኳችሁ። እንግዲህ እነዚህ ፍየሎች በአመቱ ሁለት ሌ ያልኳችሁ፣ ነገር ግን የመጀመሪያው ዙር ብቻ ነው ይህን መጠቅስላችሁ። ካስገባችሁት መቶ ፍየሎች ውስጥ አርባዎቹ መንታ ቢወልዱ፣ ስልሳዎቹ አንዳንድ ቢወልዱ ሁለት መቶ አርባ ይሆናሉ በድምሩ። አጠቃላይ ቤት ውስጥ ያላችሁ ፋርም ውስጥ ያላችሁ የፍየሎች መጠን ማለት ነው። ስለዚህ ከተወለዱት ውስጥ ከተወለዱት መቶ አርባ ግልገሎች ውስጥ ሰባዎቹ ብቻ ወንዶች ቢሆኑ ያ ማለት በግማሽ ቀንሰ ነው ማለት። በስምንት ወር ጊዜ ውስጥ እያንዳንዱ ፍየል 15 ሺህ ብር ትሸጡት፣ የጅምላ ሂሳብ ነው። በነገራችን እየነገርኳቸው ያለሁት 15 ሺህ ብር የጅምላ ሂሳብ ነው። በፍሬ በተሸጧቸው እስከ ሃያ ምናምን የሚሸጡ ናቸው። ያ ማለት ግን ማሳደግ አይደለም እያወራን ያለ ነው፣ አሳድጎ ማድለብ ነው እያየን ያለ ነው። ያ ማለት የፍየሎቻችን መጀመሪያ የእድገት መጠን አላቸው። የመጀመሪያዎቹ ጊዜያቶች፣ ሁለተኛ ጊዜያትና የመጨረሻ የመድለብ ያለባቸው የፊኒሽንግ ታይም ማለት ነው የዛ ጊዜ ያላቸው በደንብ ማድለብ ስራ ላይ ስገባ በደንብ አሳያቸዋለሁኝ። ስለዚህ ከተወለዱት መቶ አርባ ግልገሎች ውስጥ ሰባዎቹ ወንዶች ቢሆኑ፣ እነዚህ ፍየሎች ደግሞ ስምንት ወር ቆይታ በኋላ አድልባችሁ አሳድጋችሁ አድልባችሁ ሁለቱንም ነው ያዘው። ማሳደግም አለ ግልገሉን፣ እንዲሁም ደግሞ ማድለብ አለ። የማድለቢያ ጊዜያት ወይም ደግሞ የፊኒሺንግ ፌዝ ላይ ሲደርስ ማለት ነው። በአጠቃላይ እስከ አንድ ነጥብ አምስት ይቅርታ፣ አንድ ሚሊዮን 50 ሺህ ብር ያክል ሽያጭ ይኖራቸዋል አንድ ሚሊዮን 50 ሺህ ብር ያክል ሽያጭ ይኖራችኋል። ሽያጭ ነው ያለው። ለምን ያክል ታወጣላችሁ? በስምንት ወር ጊዜ ውስጥ የመጀመሪያዎቹን ጊዜያቶች በእናት ጡት ነው የሚያድገው። ከዛ እንደ ሰፕልመንት፣ እንደ ተጨማሪ እያረጋችሁ ትሰጣላችሁ። የራሱ የሆነ ካልኩሌሽን አለው። በግራም እናስቀምጠዋለን። ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስል ነበረ። ከተጠቀማችሁበት ተጠቅመንበታል። ማበረታቻም ካላችሁ ሀሳብ አስተያየቶቻችሁም ካላችሁ፣ ጥያቄዎች ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። ሰላም።